ዋው ሀይ ምቾ ቅመማና ያው ቡሩኬ ቤተሰቦቼ፣ እንግዲህ በአዲስ ድራማ እየመጡልን ነው። የፍቅር ድራማ ይመስለኛል፣ ልክ ተምኔሉ ላይ እንዳያችሁት ማለት ነው። በጣም ነው ደስ የሚለው። አጠር አድርገው ነው ያው የፖሰቱት። ብዙዎቻችሁ የት ነው የሚገኘው የት ነው የሚገኘው እያላችሁ ነው፣ ግን አልተለቀቀም ሙሉ አልተለቀቀምና፣ የፍቅር ድራማ ነው። የሚያሳዝን ነው አንድ ልጅ የተጨመረበት ልጅ አለና፣ በጣም ደስ የሚልና በጉጉት የምንጠብቀ ነው ቤተሰቦቼ ማለት ነው። የትናንቱንስ ፕራንክ እንዴት አያችሁት? ሀይሚ ከሚኪ ጋ ሆና የሰራችሁ ፕራንክ ያው በጣም ደስ ይላል። እኔ ቪዲዮ አልሰራሁበትም በነገራችን ነው ማለት ነው። እና በዚህ አጋጣሚ ያው ቡሩኬ በእጅ ያዙት ወርቅ እንደ መዳብ እንዳይሆንብህ። በሀይሚ ቀልድ አላውቅም ሳይሆን ሀይሚን በጣም ነው ማፈቅ ማጥራት በጣም ነው መወዳት። ይሚን ማንም ሰው እንዲነካብኝ አልፈልግም። ጥሩ ነው ቡሩክ፣ የእውነት እየዘገየ ነው። እና በሀይሚ ቃል ብቻ ሳይሆን ሀይሚን አፈቅራታል ነው የሚል ቃል እኛ ለመስማት እኮ ጓጋን፣ ቀን በቀን ማለት ነው። እና ፕራንክ ውስጥ የሆነ ነገር አለ። ቡሩክ፣ ሀይሚ ከአንተ መስማት የምፈልገው ነገር አለ። በነገራችን የቤተሰቦቼ ስራ ነው። አዎ ስራ ነው። ስራ እንዳለ ሆኖ ሴት ልጅ ብልህ እኮ ናት። እንዲ ፊት ለፊት አይደለም የሆነ ነገር የምትናገረው ፊት ለፊት ሳይሆን ከዛ ሰው መስማት የምፈልገውን ሰው ነገር በሆነ ነገር እያደረገች ነው እና ቡርኬ ደግሞ በሀይሚ ቀልድ አላውቅም። ሀይሚን በጣም ነው መወዳት፣ ሀይሚን በጣም ነው ማፈቅራት። ነገ የልጆቼ እናት ናትና ስለዛ በሀይሚ ሃይሚ አፈቅራታለሁ ቢል ሚዲያ ላይ ቡሩኬ ቤተሰቦቼ ሃይሚ ጋር ማንም ሰው አይጠጋም። እውነቴን ነው የምላችሁ። ሃይሚ ደግሞ ያው ስራም እንዲሆን በፕራንኩም በምኑም ከቡሩኬ በጣም እንደ ሴት ልጅ የምትፈልገው ነገር አለ አይደለም። እኛ ሴቶች እ ወንድ ልጅ የምንፈልገው ትልቁ ነገር አፈቅርሻለሁ የሚለው ቃል ማለት ነውና፣ ያንን ቃል ከብሩኬ መስማት ትፈልጋለች። ብሩኬ ግን አንድ ቀን ተሳስቶ እውነት ለመናገር ይወዳታል፣ ለእሷ ትልቅ ቦታ አለው፣ ለወደፊት በደንብ ይመኛታል። ጊዜ እየጠበቀ ይሆናል። ግን ጊዜው መቼ ነው ብሩኬ? በእጅ የያዙት ወርቅ እንደ መዳብ እንዳትሆንብህ። ሀይሚ ሀይሚ ከአንተችን ቃል መስማት ትፈልጋለች ሴት ልጅ ናትና። እና የትናንትናው ፕራንክ ቤተሰቦቼ በጣም ደስ ይላል። ሚኪ ምርጥ ልጅ ነው። ለብሩኬ ጓደኛው ነው። ብሩኬ ያው ሀይሚ እንደተናገረች በዙሪያው ብዙ ጓደኞች እንዳሏት እንዳለው ነው የተናገረችው። እና ግን ደስ የሚለው ነገር ወንድ ልጅ ከልቡ ሲወዳችሁ ጓደኞቹን፣ ቤተሰቦችን፣ ከዙሪያ ያሉትን ጓደኞቹን በሙሉ ያስተዋውቃቸዋል የሚወዳችሁና ለቁም ነገር የሚፈልግ የሚያስፈልጋችሁ ወንድ ሲሆን ማለት ነው። እና ተቡርኪ የተረዳሁት ያንን ነው። ከቤተሰቦቹ ከአንድ ሰው የቀረ የለም። ከቤተሰቦቹ፣ ከታላላቅ ወንድሞቹ፣ ከጓደኞቹ፣ በዙሪያዎቹ ካሉ ጓደኞች በሙሉ ሀይሚን ያስተዋውቃት። ይሄ ማለት ደግሞ ለሀይሚ ትልቅ ቦታ አለው። ትልቅ ቦታ አለው። ለወደፊትም በትልቁ የሚመኛልች ነው። ሴት ልጅ ግን እኛ በተፈጥሯችን ያው ረጋለም ቢሆንም ምንም ቢወደን ከሺህ ሰው ቢያስተዋውቀን ወንድ ልጅ ከዛ ሰው የምንፈልገው ነገር አፈቅርሻል የምትለውን ቃል እንፈልጋለን። አለ እንዴት እንደምጣፍጥ እኮ የእውነት ያለበት እርታችሁ ሁሉ በቃ እኔ እንጃ። ይጨምራል እና ያችን ነገር ሀይሚ ትፈልጋለች፣ በእጅ አዙር የሚሆን ፕራንክ ታደርገዋለች። የትናንትናው ፕራንክ ተመችቶኛል። ቡርኬ ግን ተው ተው። አሁን ደግሞ ብድሩን እሱም ይመልሳል ማይቀር ነው። ሚኪ ግን ጎበዝ ነው፣ ይቱበራለው እንዲህ የልጅ አላቅም ጎበዝ ተዋናይ ነው። ሀይሚቾም እንደዚያ እሷነ ነገሩ የፕራንክ ንግስት ብያታለሁ እኔ ምክንያቱም ፕራንክ ላይ አትቻሉም። ሀሳቡን ኬትኬት እንደምታመጣው ግን ይሄ ነገር ያው ተደጋግሟል። ቡርኬ ግን ተው አረ ቡርኬ ተው፣ ግድ የለም ሀይሚን ኔ ቆንጆን አፈቅራታለሁ ብትል እኔ ራሱ ቤተሰቦቼ ይችን ቃል ከቡርኬ እንዴት በግጉት እንደምጠብቅ በእርግጥ ያው በድርጊቱ እየተናገረ ነው። ግን ድርጊቶቹ ሁሉ ሀይሚ እንደሚወዳ ለእሷ ቦታ እንዳለው እንደሚያፈቅራት ድርጊቶቹ፣ ብዙ ነገሮችን መስዋዕት እያረገ ቡርኬ ለሀይሚን በብዙ ነገር እያሳወቀ ነው። ግን ድርጊትም እንዳለ ያው ከቃልም አደል ውስጣችን ያለውን እኮ ነው አንደበታችን የሚናገረውና ብሩክ ያፈቅርሻል የምትለውን ቃል እኛም በጉጉት ሀይምቾ ቀበማውን ቀበጣውን በጉጉት እየጠበቅ ነው ነው። እና ቤተሰቦች ይሄን ለማለት ነው። በሌላው ደግሞ ያው በመጀመሪያ በገባውበት ሀይሚና ብሩክ ያው ድራማ ይመስለኛል የፍቅር ድራማ ነው እንዳትደናገጡ። እኔ ሳየው ግን መጀመሪያ ላይ አጠር ያለች ናት፣ ቲክቶክ ላይ ማለት ነው። ሳያው ደንግጬ ነበረ። ግን ድራማ ነገር ይመስለኛል የፍቅር ድራማ በአዲስ ስራ እየመጡ ነው ሀይሚ ቡሬና ብሩኬ አጠር ያለች ወን ተሰርቆባቸው ተለቆም ይሆናል። ቲክቶክ ላይ አላቅም። አጠር ያለች ቪዲዮ ተለቆባቸዋል ማለት ነው። እና ያው ቤት ነው ቤት እኮ ሙሉ የተለቀቀው እያላችሁ ነው። ሙሉ የለም እነሱ አልለቀቁም ሙሉን። እስከሚለቁልን ያው በጉጉት እንጠብቃለን። መቼም የፍቅር ነገር መቼም ማይሆንለስ የለም ማለት እና የለ ማለት ነው። ቤተሰቦች እስከዛ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ቪዲዮንም ላይክ አርጉ። መልካም ልብ ያላችሁ ብቻ፣ እስከዛው ሰላማችሁ ይብዛ።